ምን አገባችሁ? ቆይ እኔ ላሽቀበጥኩበት ምንድን ነው የምታሽቀብጨኝ ታሽቀባጭ የምትሉኝ አላችሁ? ምን አገባችሁ? እኔ በራሴ ምላስ በራሴ አንደበት በራሴ ስልክ በራሴ ሁሉ ነገር ነው። ስለዚህ ምን አገባችሁ? መውደድ ማድነቅ መፍትሄ አይደለ ምንድነው ምታሽቀብጭ የምትሉኝ ምንሆናችሁ ነው? ቆይ እንዴ ሆ ስልክ ሰጣችሁ ይመስላችሁ ዋይፋይ የሰጣችሁ ይመስላችሁ። አንደ በት አንደ በት እግዚአብሔር የሰጠኝ ስልክ ደግሞ እግዚአብሔር በረዳኝ በጉልበት ይገዝቺ ማ ዋይፋይ ደግሞ የመዳሜ እናንተ ቤት ናችሁ? ቆይ እኔ የፈለግኩትን ነገር ብል ማለት ነው አይመለከታችሁም። እሺ ይቅርታ አድርጉ። ላይ እኔ ክፉ ነገር መናገር አልፈለግም። መብቴ ነው። አዎ አሁንም ደግሜ እላለው አ ቡሩኬና መቼም አይለያዩም። እሱ ሲያምራቸው ይቀራቸዋል። ከሞት በስተቀር እነሱን ምንም አይለያየም። በቃ ገባችሁ አይደል? ይሄን ያህል የሚያጣላቸው የሚያለያያቸው ነገር ምንም አልተፈጠረም። በቃ እነሱ ተነጋግሮ ይባበሉ። የሰው ልጅ ደግሞ ይጠላል። ሁሌ ፍቅር፣ ሁሌ ደስተኛ አይሆንም። እንዴ ተውኝ እንጂ እኔ ላውራበት፣ ልተንፈስበት ጉዱ እኮ ነው። ለስራበት ይህ ስራ ነው። ገባችሁ አደለ? እውነቴን እኮ ነው። አንዳንዶቻችሁ ማለት ነው በጣም ነው የምትገርሙኝ። አንቺ ምን ደውተሽ ቀምጪ፣ እኔ ምን አልኩኝ? ው ምን አልኩኝ? ተው ለሚያልፍ ቀን የማያልፍ ቃላት አትናገሩ። ወይም የነብሩ ኬ መቼም የማይለያዩ ምን ያልኩት ሌላ ያልኩት ሌላ የተናገርኩት ነገር አለ ምንም የለም። እና ለማንኛውም እግዜር ልቦና ይስጣችሁ። እኔ የፈለጋችሁትን ነገር ብትሉ እኔ ማውራቴ መናገር የእነሱ ማድነቅ የእነሱ ማውረዴ መቼም አልተውም ማለት ነው። ገባችሁ አደለ እኔ ውዶች